ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን፣ ዛሬ መጋቢት 3 ወይም ማርች 12 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘናላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮን ላይክና ሼር ወደ መረጃዎቹ የጥቁር ገበያ ከትናንት ጀምሮ ከፍተኛ የተባለ ጭማሪ ማሳየቱ በትናንቱ ቪዲዮ ለመግለጽ ሞክረናል። ታዲያ ዛሬስ ከምን ደረሰ የሚለውን ይዘንላችሁ መጥተናል። የተወሰነ ቅናሽ ያሳየ ቢመስልም ግን አሁንም ከፍተኛ በሚባል ዋጋ እየተመነዘረ ነው። አንድ በአንድ መረጃዎቹን እናስደምጣችሁና ሀሳብ አስተያየቶን ኮሜንት ላይ እንጠብቃለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 155 ብር ከ54 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 130 ብር ገዝቶ 132 ብር ከ60 ሳንቲም እየሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 169 ብር ከ54 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 142 ብር ከ12 ሳንቲም ገዝቶ 144 ብር ከ96 ሳንቲም እየተመነዘረ ነው። በንግድ ባንክ 129 ብር ከ04 ሳንቲም ተገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 176 ብር ከ27 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 146 ብር ከ34 ሳንቲም ገዝቶ 149 ብር ከ27 ሳንቲም እየተመነዘረ ይገኛል። በንግድ ባንክ 136 ብር ከ05 ሳንቲም ተገዝቶ 138 ብር ከ77 ሳንቲም እየተሸጠ ነው። አንድ የካናዳ ዶላር በጥቁር ገበያ 107 ብር ከ79 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንብ ባንክ ሲሆን 89 ብር ከ94 ሳንቲም ገዝቶ 91 ብር ከ74 ሳንቲም እየሸጠ ነው። በንግድ ባንክ 86 ብር ከ07 ሳንቲም ገዝቶ 87 ብር ከ79 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 97 ብር ከ90 ሳንቲም እየተመነዘረ ነው። የአውስትራሊያን ዶላርን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 ወጋ ገን ባንክ ሲሆን 17 ብር ከ74 ሳንቲም ገዝቶ 18 ብር ከ10 ሳንቲም እየተሸጠ ነው። በንግድ ባንክ 16 ብር ከ67 ሳንቲም ተገዝቶ 17 ብር በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 201 ብር ከ21 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ሲሆን 166 ብር ተገዝቶ 169 ብር ከ32 ሳንቲም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 ሂጅራ ባንክ ሲሆን 34 ብር ከ21 ሳንቲም ገዝቶ 34 ብር ከ90 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም እየተመነዘረ ይገኛል። አንድ የኦማን ሪያል በጥቁር ገበያ 44 ብር ከ67 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 219 ብር ከ71 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 413 ብር ከ20 ሳንቲም በመመንዘር ላይ ነው። አንድ የቱርክ ሊሪ በጥቁር ገበያ 4 ብር ከ25 ሳንቲም እየተመነዘረ ነው። አንድ የግብፅ ፓውንድ በጥቁር ገበያ 3 ብር ከ07 ሳንቲም በመመንዘር ላይ ይገኛል። የዛሬው የጥቁር ገበያ እንዲሁም የባንኮች የምንዛሬ ተመን ይህን ይመስላል። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን፣ በዚያ በቃን። መልካም ጊዜ፣ መልካም ቀን።